ሰላም ቅዱሳን እንደምን አላችሁ? ይህ በጋይዮስ ሚኒስትሪ የተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናት ክፍለ ጊዜ ነው። መጋቢ ጌታሁን ሰሎሞን እባላለሁ። ከኔ ጋር በተከታታይ በሚሆኑ ጊዜያቶች አምስቱን የሕግ መጽሐፍት ወይም ደግሞ የሙሴ መጽሐፍት ብለን የምንጠራቸውን ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘህልቁና ኦሪት ዘዳግም መጽሐፍትን አብረን የምንመለከት ይሆናል። እንግዲህ መግቢያዬ ላይ በማስተዋወቅበት ሰዓት እንደነገርኳችሁ ፔንታቱክ ብለን የምንጠራው መጽሐፍ ከዘፍጥረት እስከ ዳግም እስከ ዘዳግም ድረስ ያሉትን አምስት መጽሐፍቶች የሚይዝ ሲሆን ይህም አምስት መጽሐፍቶችን የያዘው ክፍል በእብራይስጡ ወይም ደግሞ በጀነሪክ ኔሙ ቶራ በመባል የሚታወቅ ሲሆን ቶራ ማለት ደግሞ መመሪያ ወይም ትዕዛዝ ማለት ሲሆን ፔንታቱክ የሚለው ስያሜው የግሪክ ወይም ፔንታቱክ የሚለው ስያሜ ደግሞ አምስት ጥቅልሎች እንደማለት እንደሆነ እንድናውቅ ያስፈልጋል ያስፈልጋል። እንግዲህ አምስቱ የግሪክ ወርድ ይሄ ፔንታቱክ የምንለው ቃል ሁለት የግሪክ ቃላቶችን የያዘ ሲሆን ፔንታ ማለት አምስት ማለት ሲሆን ቲዮኮስ ማለት ደግሞ ስክሮል ወይም ደግሞ ጥቅልል ማለት ነው። ስለዚህ ፔንታቱክ ማለት አምስት ጥቅልሎች ማለት ነው። ማለት ነው እንግዲህ እነዚህ አምስት መጽሐፍቶች። የሙሴ መጽሐፍት በመባል በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ባገለገለበት ጊዜ ሐዋርያትን ባገለገለበት ጊዜ የሙሴ መጽሐፍት የሕግ መጽሐፍት ተብለው ተጠርተው በመጽሐፍ ቅዱስ ውስጥ ጥቅም ላይ ሲውሉ እንመለከታለን። እንዲሁም በብሉ ኪዳን የሕጉ መጽሐፍት ተገኘ የሚሉ ቃላቶችን በተደጋጋሚ በብሉ ኪዳን መጽሐፍት ውስጥ በተለይ በነቢያትና በታሪክ መጽሐፍቶች ውስጥ የምናገኝ ሲሆን ለመጽሐፍ ቅዱስ ላይ ለምናገኘው መገለጥ እግዚአብሔርን ለማወቅ እግዚአብሔርን ለመረዳት የእግዚአብሔርን ፍቅር ለመረዳት ለምናደርገው እግዚአብሔር ራሱን ለገለጠበት መገለጥ እንደ ፋውንዴሽን እንደ መሰረት ሆነው የሚያገለግሉ መጽሐፍቶች ናቸው። እነዚህ መጽሐፍቶች የየራሳቸው ባህሪ፣ የራሳቸው አውድ፣ የየራሳቸው ስትራክቸር ቢኖራቸው ግን ጠቅለል አድርገን ስንመለከታቸው እግዚአብሔር ብዙ ነገሮችን የጀመረባቸው የታሪኮችን ጅማሬ የሚያሳይበት እግዚአብሔር በሌሎቹ የመጽሐፍ ቅዱስ ክፍሎች ውስጥ የጨረሳቸው ያከናወናቸውን ነገሮች እንደ ጅማሬ ያስቀመጠባቸው መጽሐፍቶች እንደሆኑ መመልከት እንችላለን። ፔንታቱክ ወይም ደግሞ የሕግ መጽሐፍት በፍጥረት ታሪክ የሚጀምር ሲሆን ይሄ አምስቱ የጥቅልል መጽሐፍት ወይም ደግሞ ፔንታቱክ በዘዳግም ምዕራፍ 34 በሙሴ ሞት ደግሞ ሲጠቃለን እንመለከታለን እንመለከታለን። ትንሽ ስለ ጽሁፋዊ አውዱ ለመናገር ያክል እነዚህ የሙሴ መጽሐፍት በተለምዶ ናሬቲቭ ወይም ደግሞ የታሪክ መጽሐፍት ብለን በምንጠራቸው ካታጎሪ ውስጥ ያሉ ሲሆን የታሪክ መጽሐፍት ብለን የምንጠራቸው መጽሐፍቶች ደግሞ ለማጥናት ለመረዳት ስንነሳ የተወሰኑ ባህሪያዎቻቸውን ማወቅ ያስፈልገናል። የመጀመሪያው ስለ ታሪክ መጽሐፍ ልናውቅ ልንረዳ የሚገባን የመጀመሪያ ነገር የታሪክ መጽሐፍቶች የነበረን የተደረገ ነገር የሚተርኩ እንጂ ምን መደረግ እንዳለበት የሚያስረዱ ወይንም ደግሞ የተጻፈውን ነገር በሙሉ እንድንከተለው የሚያስገድዱ መጽሐፍቶች አይደሉ። የነበረውን ነገር የሚገልጹ ናቸው፣ ዲስክሪፕቲቭ ናቸው እንጂ ፕሪስክሪፕቲቭ አይደሉ በአብዛኛው መልእክታቸው። ሁለተኛ ባህሪያቸው፣ እነዚህ የታሪክ መጽሐፍት በምናነብበት ሰዓት አብዛኞቹ የታሪክ መጽሐፍቶች የተጻፉት በሶስተኛ ወገን ወይንም ደግሞ በእንግሊዘኛ ሰርድ ፐርሰን ራይቲንግ የተጻፉት። ምን ማለት ነው? አብዛኞቹ የታሪክ መጽሐፍት በተለይም ደግሞ እነዚህን አምስቱን መጽሐፍ የምናነብበት ሰዓት የታሪኩ ጸሐፊዎቹ በታሪኩ ውስጥ አብረው ያልነበሩ ከታሪኮቹ ውጪ ያሉ ታሪኮቹ በሚገልጹበት ሰዓት ሶስተኛ ወገንን እየጠቀሱ የጸሐፉ መጽሐፍቶች እንደሆኑ እንድናውቅ ያስፈልጋል። ሌላው እነዚህን የታሪክ መጽሐፍቶች አምስቱን በተለይ ለይተን በምናጠናበት ሰዓት ታሪክን ብቻ የሚዘግቡ ሳይሆን መለኮታዊ ታሪክን የሚናገሩ እግዚአብሔር በእስራኤል ሕዝብ መካከል ያደረገውን ድንቅና ተአምራት የሚናገሩ ምናልባትም አንዳንዱን ታሪክ በምናነብበት ሰዓት እውነት ላይመስሉ የሚችሉ ነገሮች ይነገራል። ነገር ግን መጽሐፍቶቹ ያልተደረገን ነገር የሚተርኩ የሚናገሩ ሳይሆን የተደረገውን ነገር እግዚአብሔር ያደረገውን አሁን ባለንበት በሞደርን ዓለም ያለን ሰዎች ልንቀበለው ልናስበው እንኳን የማንችላቸው ነገሮች በጥልቀት እና በድፍረት የተገለጸበት መለኮታዊ ታሪክ ያለበት መጽሐፍ እንደሆነ እንድናውቅ ያስፈልጋል። ስለ ታሪክ መጽሐፍ ስናጠና ሌላው የታሪክ መጽሐፍቶች አንዳንድ ጊዜ አብዛኞቹ ወይም ደግሞ የተጻፉበትን ጊዜ ብንመለከት ድርጊቱ የተከሰተበትና ጽሁፎቹ ወይም ደግሞ በመጽሐፍ ቅዱስ ደረጃ በጽሁፍ ደረጃ የተጻፉባቸው ዘመናቶች የተለያዩ እንደሆኑ ውስጣዊም ውጫዊ ማስረጃዎችንም ማግኘት እንችላለን። ስለዚህ ታሪክ መጽሐፍትን ስናጠና እነዚህን ነገሮች ኮንሲደር ማድረግ፣ እነዚህን ነገሮች መረዳት አስፈላጊ እንደሚሆን አስቀድሜ መናገር እፈልጋለሁ። እንግዲህ ጥናታችንን ስንቀጥል የምንጀምረው ከመጀመሪያው መጽሐፍ ከዘፍጥረት መጽሐፍ ነው። የዘፍጥረትን መጽሐፍ መግቢያ ዘፍጥረት መጽሐፍ ምን ይዟል፣ ስናጠናው ምን ምን ነገሮችን ይዘን እናጥናው፣ ዋና ዋና የዘፍጥረት መጽሐፍ ሐሳቦች ምንድናቸው፣ የሚሉትን ሐሳቦች ከዘፍጥረት መጽሐፍ አሁን መመልከት እንጀምራለን። ዘፍጥረት የሚለው ቃል በዕብራይ ስጡ በረሽት የሚልን ቃል የሚጠቀም ሲሆን ይሄ የመጀመሪያው የዕብራይስጡ የመጽሐፍ ቅዱስ ቃል ነው፣ በረሽት ይህም ማለት ኢን ዘ ቢግኒንግ በመጀመሪያ እንደማለት ነው። እንግሊዘኛ መጽሐፍ ቅዱሶች ጄነሲስ የሚልን ቃል ይጠቀማሉ። ጄነሲስ የሚልን ቃል ይጠቀማሉ። ዕብራይስጡ ግን በረሽትን የሚል ቃል የሚጠቀም ሲሆን ኢን ዘ ቢግኒንግ ወይም ደግሞ መጀመሪያ ማለት ነው። ወይም ደግሞ የጅማሬ መጽሐፍ የሚልን ትርጓሜ መጽሐፉ ይይዛል ማለት ነው። መጽሐፉ ይይዛል እንግዲህ የዘፍጥረትን መጽሐፍ በምንመለከትበት ሰዓት የዘፍጥረት መጽሐፍ ለብዙ ጥያቄዎቻችን ምላሽን የሚሰጥ ለብዙ ጥያቄዎቻችን ምላሽን የሚሰጥ እንዲሁም ደግሞ ለነገሮች ሁሉ ጅማሬያቸው የቱ ጋር ነው የሚለውን የሚያስረዳ መጽሐፍ ነው። መጽሐፉም እንደሚነግረን ኢን ዘ ቢጊኒንግ በሚል ቃል ወይም ደግሞ በመጀመሪያ በሚል ቃል የነገርን ጅማሬ እያስረዳ እያስረዳ የሚሄድ መጽሐፍ ነው። እንግዲህ ዘፍጥረት መጽሐፍ ስናነብ አሁን የምንኖርበት ዓለም ሞደርን ወይም ደግሞ ዘመናዊ ዓለም ስለሆነ ሁሉም ነገር በሳይንስ ለማብራራት የሚሞከርበት ዘመን ላይ ያለን ሲሆን፣ ዘፍጥረት መጽሐፍ ግን የሚነግረን በሳይንስ ቴስት ተደርጎ የሚመጣን ነገር ሳይሆን የነገሮቹን ጅማሬ የነገሮችን ጅማሬ ከእግዚአብሔር አንጻር የሚመልስልን መጽሐፍ ነው። ሳይንስ ሰማይ ኬት መጣ፣ ምድር ኬት መጣ፣ በምድር ያሉ ፍጥናቶች በሙሉ ኬት መጡ ለሚለው የራሱን ምላሽ ይሰጥናል። ስለ ሰዎች አለመታዘዝ፣ ክፋት፣ ጥፋት እንዴት በዓለማችን ላይ እንደመጣ እንዲሁ ሳይንስም፣ ፍልስፍና የተለያዩ የዲሲፕሊኖች የሚሰጡን ምላሾች አሉ። ወደ መጽሐፍ ቅዱስ ስንመጣ ነገሮች ሁሉ ከየት መጡ ለሚለው ጥያቄ ምላሽን የሚሰጠን አንዱ መጽሐፍ የዘፍጥረት መጽሐፍ ነው። ስለዚህ የመጀመሪያው የመጽሐፍ ቅዱሳችን መጽሐፍ ዘፍጥረት ምላሽ አድርጎ የሚሰጠን አንዱ የነገሮች ጅማሬ ምን፣ የት ነው፣ እንዴት ነው የሚለውን ነው። ስለዚህ በዘፍጥረት ምዕራፍ አንድ ላይ እንደምንመለከተው እንደምናገኘው ዘፍጥረት ምዕራፍ አንድ፣ ምዕራፍ ሁለት ምዕራፍ ሶስት ለብዙ ነገሮች ጅማሬ የሆነውን ነገር የሚያስረዱንን ክፍል እናገኛለን። እሱን በደንብ ከማብራራቴ በፊት ዘፍጥረት መጽሐፍ እንደምናውቀው ሀምሳ ምዕራፎች አሉት። ሀምሳ ምዕራፎች አሉት። እነዚህ ሀምሳ ምዕራፎች የዘፍጥረትን መጽሐፍ ሁለት ቦታ ከፍለን ማጥናት መመልከት እንችላለን። ይህንንም ስንከፍለው እንዴት ነው የምንከፍለው? ከምዕራፍ አንድ እስከ ምዕራፍ 11 ድረስ እና ከምዕራፍ 12 እስከ ምዕራፍ 50 ባለው ክፍል ውስጥ አድርገን ነው የምንከፍለው። ከዘፍጥረት ምዕራፍ 1 እስከ ምዕራፍ 11 ያለውን ክፍል ያለውን ክፍል ቅድመ እስራኤል ብለን ብንጠራው እና ዓለም አቀፋዊ ትኩረት ሲኖረው የመጀመሪያው ክፍል፣ ሁለተኛው ክፍል ከምዕራፍ 12 እስከ ምዕራፍ 50 ያለው ደግሞ እስራኤል ላይና የእስራኤል አባቶች ላይ ያተኮረ ወይም ደግሞ በመጀመሪያው ፓትርያርክ አባት አብርሃም ቤተሰብ ላይ ያተኮረ የእግዚአብሔርን ስራ የሚተርክልን መጽሐፍ ነው መጽሐፍ ነው። እንግዲህ ከምዕራፍ አንድ እስከ ምዕራፍ አስራ አንድ ያለውን ክፍል ደግሞ ለማጣት ስንነሳ ይህንን ክፍል ደግሞ በተወሰነ መልኩ ለሁለት ብንከፍለው ጥሩ ይሆናል። ከምዕራፍ 1 እስከ ምዕራፍ 11 ያለውን ክፍል ደግሞ ለሁለት ብንከፍለው ደግሞ ጥሩ ይሆናል። ይህንንም ከምን አንፃር ነው የምንከፍለው? ክፍሎቹን ለማጥናት ወይም ደግሞ ሀሳቦቹን ለመርዳት ከሚነገር ወይም ደግሞ ከሚያስረዳ ነገር አንፃር ነው። ስለዚህ የመጀመሪያውን ክፍል ከምዕራፍ 1 እስከ ምዕራፍ 11 ያለውን ክፍል በሁለት ስንከፍለው ከምዕራፍ 1 ቁጥር 1 አንስተን እስከ ምዕራፍ 2 ቁጥር 3 ድረስ ስንመጣ ፍጥረትን ነው የምንመለከተው። ወይም ደግሞ ፍጥረታት እንዴት ተፈጠሩ፣ እግዚአብሔር እንዴት ፍጥረትን ፈጠረ የሚለውን የፍጥረታትን አፈጣጠር ነው የምንመለከተው የምንመለከተው ከምዕራፍ ሁለት እስከ ምዕራፍ አስራ አንድ ከምዕራፍ ሁለት ቁጥር አራት እስከ ምዕራፍ አስራ አንድ ደግሞ ስንሄድ የምናገኘው ታሪክ ደግሞ ምንድን ነው ካልን ይሄ ደግሞ ከአባቶች በፊት የነበረውን ዘመን እና እግዚአብሔር የቃል ኪዳን ህዝብ ለምን አስፈለገው? ዋይ ጋድ ኒድ ኮቨነንት ፒፕል ኦር ዘ ኒድ ኦፍ ዘ ኮቨነንት ፒፕል ነው የምናገኘው። እግዚአብሔር ለምን የቃል ኪዳን ናዝ አስፈለገው? ብዙዎቻችን መጽሐፍ ቅዱስ ብዙዎቹን ክፍሎች ከእስራኤል አንፃር ስለሚናገር ለአንድ ህዝብ እግዚአብሔር ያደላ እግዚአብሔር ለአንድ ህዝብ የተወሰነ ነገር ያደረገ ይመስላል ይሄንን የሚመልስልን አሁን በብራቹ ውስጥ የምናገኘው ከምዕራፉ ሁለት ቁጥር አራት እስከ ምዕራፍ 11 ቁጥር 26 ያለው ክፍል ነው ይሄ ክፍል አንድ የተለየ ህዝብ ለእግዚአብሔር ለምን እንዳስፈለገ አንድ የተለየ ህዝብ እግዚአብሔር ለምን እንደመረጠ ለምን መመረጥ እንዳስፈለገው የሚነግረንን የመጽሐፍ ቅዱስ ክፍል ነው የምናገኘው ስለዚህ ከዛ በኋላ የሚመጣውን ደግሞ በቀጣዩ ክፍል ደግሞ እንመለከታለን ማለት ነው። የመጀመሪያው ክፍል ምዕራፍ 1 እስከ ምዕራፍ 2 ቁጥር 3 ድረስ ያለውን ክፍል ስንመለከት የዘ ፍጥረት መጽሐፍ የፍጥረትን አፈጣጠር በቅደም ተከተል እንዳስቀመጠለን እንመለከታለን። በምዕራፍ አንድ ላይ ባለው ክፍል ውስጥ ብዙ አይነት ስለ መለኮታዊ እሳቤዎች ቢኖሩ እነሱን ለማብራራት ብዙ ጊዜ ባይኖረንም የዘ ፍጥረት መጽሐፍ አንድ ሊያስረዳ የፈለገው በምዕራፍ አንድ ላይ የፍጥረትን አፈጣጠር በመናገር ሊያስረዳ የፈለገው አንድ ነገር እንዳለ ግን መረዳት ያስፈልጋል። የመጀመሪያው የዘፍጥረት ምዕራፍ አንድን መጽሐፍ ስናጠና ስንመለከት ልንረዳው የሚገባ ነገር የመጽሐፉ ጸሐፊዎች ወይም ደግሞ ይህንን መጽሐፍ የጻፉልን በእግዚአብሔር መንፈስ ተመሩ ሰዎች አንድ ጥርጣሬ የላቸው። ምን አይነት ጥርጣሬ የላቸው? የእግዚአብሔርን መኖር የሚጠራጠሩ አልነበሩም። ስለዚህ ስለ እግዚአብሔር መኖር ለማስረዳት ጊዜ አልፈጁ። የጀመሩት ፍጥረትን ተመርጠሩ ቴስቲክ ወይም ደግሞ እግዚአብሔርን ያመኑ ሰዎች የጻፉልን መጽሐፍ ነው። ከዘፍጥረት አንድ ጋር የሚመሳሰሉ ብዙ መጽሐፍቶችን በተለያዩ ትራዲሽኖች ውስጥ እናገኛለን። መጽሐፍ ቅዱስ ከእነሱ የሚለየው ምንድን ነው ካልን እነዚያ መጽሐፍቶች የነገርን ጅማሬ ሲጀምሩ አምላ አማልክቶቻቸው የጀመሩባቸውን ፖይንቶች በመናገር ነው የሚጀምሩት። ዘፍጥረት ጋር ስንመጣ ግን የሚነግረን ነገር እግዚአብሔር ጅማሬ የሌለው እንደሆነ በመጽሐፉን በሚጽፈው እግዚአብሔር በመረጠው ሰው ልብ ውስጥ ይሄ እንዳለ መረዳት እንችላለን። ስለዚህ የዘፍጥረት ምዕራፍ አንድ የፍጥረትን ኦርደር ከመናገር ባለፈ ፍጥረታት እንዴት እንደመጡ ከመናገር ባለፈ ሊያስተላልፍ የፈለገው ትልቅ ስለ መለኮታዊ ኮንሰፕት እንዳለ መረዳት በጣም ያስፈልጋል። አንደኛ የእግዚአብሔርን መኖር ለማብራራት አልሄደም። ይሄ ምንድነው የሚነግረን? እግዚአብሔር ያለና የሚኖር ነው የሚለውን የጸና እምነት አረጋግጦ የሚጀምር መጽሐፍ ነው። ከዛ በኋላ እንደምትመለከቱት የተለያዩ ፍጥረታትን እየዘረዘረ እየዘረዘረ እየዘረዘረ ይሄዳል። ይህንን ስንመለከት የፍጥረትን ኦርደር ብቻ የመዘርዘር ታስክ ብቻ አድርገ ነው የምንመለከተው ከሆነ ትንሽ ወይቱን የሚቀንሰው ይመስለኛል። ይልቁን ይሄ መጽሐፍ የሚነገርላቸው የእስራኤል ህዝቦች አንድም በባርነት የቆዩ ህዝቦች፣ በአሕዛብ በዙሪያቸው ብዙ አሕዛቦች ያሉ ህዝቦች ከመሆናቸው አንፃር ክፍሉ እንደዚህ ነው ፍጥረታት የመጡት የሚለውን ከመናገር ያለፈ ሐሳብን የሚሰጥ ይመስላል። ሐሳብን የሚሰጥ በእነዚህ ክፍሎች ላይ የምናገኛቸው በየቀኑ ተፈጠሩ ብለን የምንጠራቸው ፍጥረታት በተለይ ቅርብ ጊዜ ያሉ የስነ የብሉ ኪዳን የስነ መለኮት ሙራ እንደሚናገሩት እነዚህ ፍጥረታት ፀሐይ፣ ውሃ፣ ብርሃን፣ መሬት የምንላቸው የተለያዩ በዘፍጥረት ምዕራፍ አንድ ላይ የምናገኛቸው እነ ጨረቃ፣ እነዚህ በአህዛቡ ዓለም ዘንድ እንደ አምላክ የሚቆጠሩ የሚመለኩ ፍጥረታት ሲሆኑ የዘፍጥረት ጸሐፊ በዘፍጥረት መጽሐፍ የምናገኘው ራፋ ለምናገኘው አንድ እምነት ግን ሌሎች አማልክት ብለው የሚያመልኳቸው ፍጥረታት ባይጽፍ የተፈጠሩት በያህዌ ነው፣ በእግዚአብሔር ነው የሚል የእግዚአብሔርን ገናናነት የእግዚአብሔርን ትልቅነት የሚናገር የሚያስረዳ መጽሐፍ ነው የዘፍጥረት ምዕራፍ አንድ መጽሐፍ። ይሄንን ትንሽ ካልኳችሁ የዘፍጥረት ምዕራፍ አንድ መጽሐፍ ማብቂያ ላይ ዘፍጥረት እንደሚነግረን ወይም ደግሞ የታሪክ መጽሐፍቶች ስናጠራ እንደምናገኘው የታሪክ መጽሐፍቶች ሁሉን የያዙ አይደሉም። ስለዚህ ዘፍጥረትም ሁሉን ለመያዝ የታሰበ መጽሐፍ ስላልሆነ የፍጥረትን አፈጣጠር ከነገረን በኋላ ፎከስ ሊያደርግ የፈለገው ስለ ሰው ስለሆነ በቀጥታ የሰውን አፈጣጠር በመጨረሻው ቀን ላይ እንዴት እንደሆነ ነግሮን ይጀምራል ስለዚህ ይህንንም ሲነግረን ምን ብሎ ነው የሚነግረን? እግዚአብሔር አምላክ ሰውን በመልኩና በአምሳሉ እንደፈጠሩ በምድር ላይ የምናገኘው የሰው ልጅ በሙሉ በእግዚአብሔር አምሳል የተፈጠረ እንደሆነ በእግዚአብሔር አምሳል ያልተፈጠረ የሰው ልጅ እንደሌለ ሰው ሁሉ በእግዚአብሔር አምሳል እንደተፈጠረ ይነግረናል። ይህም ደግሞ የእግዚአብሔር አምሳልነት የእግዚአብሔርን ባህሪን በመግለጥና እግዚአብሔርን በመወከል በመመላለስ እንደሚጠበቅበት ይነግራል። ይሄ ደግሞ ሰውን በፈጠረው ሰዓት የስ የሰጠውን ወይም ደግሞ የነገረውን ትዕዛዝ በመስማት ውስጥ እናገኘዋለን ማለት ነው እናገኘዋለን ማለት ነው። ከዛ በኋላ የዘፍጥረት መጽሐፍ የሚሄደው ወደ ዘፍጥረት ምዕራፍ ሁለት ነው። ዘፍጥረት ምዕራፍ ሁለት ላይ ደግሞ ስንገባ ሙሉ ለሙሉ የምናገኘው የሰውን ከእግዚአብሔር ጋር በመጀመሪያ ፍጥረት የነበረውን ሕይወትና የነበረውን ኦቶሪቲ ከእግዚአብሔር ጋር የነበረውን ግንኙነት ደግሞ እግዚአብሔር ያካፈለውን ስልጣን እና የሰጠውን ኃላፊነት በምዕራፍ ሁለት ላይ ደግሞ ሲነግረን እንመለከታለን። ምዕራፍ ሁለት የተለያዩ ነገሮችን ጅማሬ ሲነግረን እንመለከታለን። ለምሳሌ የጾታን ጅማሬ እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው ሴት እንዴት እንደመጣች የሚነግረን ክፍል ሲሆን እንዲሁም ደግሞ ዘፍጥረት ምዕራፍ ሁለት የትዳርን ጅማሬ የጋብቻን ጅማሬ የሚነግረን መጽሐፍ ነው። መነሻችን ላይ እንዳለው ዘፍጥረት ምዕራፍ አንድ እስከ ምዕራፍ አስራ አንድ የብዙ ነገሮችን ጅማሬ ነው የሚነግረን። ስለዚህ ምዕራፍ ሁለት ላይ ምዕራፍ አንድ ላይ የፍጥረታትን ጅማሬ ከነገረን በኋላ ምዕራፍ ሁለት ላይ ደግሞ የሚነግረን የሰው ልጅ ከእግዚአብሔር ጋር ያለውን ግንኙነት ያስረዳናል። እግዚአብሔር የሰጠውን ኃላፊነት፣ ስልጣኑን ከነገረን በኋላ እግዚአብሔር ትዳር እንዴት እንደጀመረው የትዳርን ጅማሬ ይነግርናል። ትዳር በእግዚአብሔር የተጀመረ የመጀመሪያው መንፈሳዊ ተቋም ነው። ዘፍጥረት መጽሐፍ እንደሚነግረን ትዳር የጀመረው እግዚአብሔር እንደሆነ እንመለከታለን ማለት ነው። እንዲሁም ትዳር በማና በማ በኩል ለመሆን ያለበት የሚለውን እንዲሁ የዘፍጥረት ምዕራፍ አንድ መጽሐፍ ሲነግረን እንመለከታለን። ትዳር በአንድ ወንድና በአንድ ሴት መካከል ብቻ እንደሆነ እግዚአብሔር ለአዳም አንዲትን ሴት ብቻ እንደፈጠረለት እንዲሁም ደግሞ በነበረው ግንኙነት መካከል የምናገኘው ምዕራፍ ሁለት ላይ በምናነበው የመጨረሻ ንግግር ውስጥ የምናገኘው አንድ ነገር ምንድነው? ጋብቻ በአንድ ወንድና በአንድ ሴት መካከል ብቻ እንደሆነ ሲያስረዳድ እንመለከታለን ማለት ነው። ይህንን ከተመለከትን በኋላ ከምዕራፍ ሶስት ጀምረን ከምዕራፍ ሶስት ጀምረን የምናገኘው ደግሞ የተለየ ታሪክ ይሆናል ማለት ነው። ምዕራፍ ሶስት የሚነግረን ኃጢአት እንዴት ወደ ሰው ዓለም ገባ። አሁን የምንኖርበት ዓለም ኃጢአት እንደሌለ የሚቆጥር ዓለም ሲሆን ኃጢአት የሚባለው የሰው አሳሰብ አድርጎ እንዲቆጠር ስለሆነ ዘፍጥረት መጽሐፍ ምዕራፍ ሶስት ላይ ግን የሚነግረን ኃጢአት ወደ ሰው ዓለም እንዴት ገባ። ምዕራፍ ሁለት በምናገኝ በምናነብበት ጊዜ የኃጢአትን ኮንሰርት ወይም ደግሞ የኃጢአትን ተግባር አናገኝም። ምዕራፍ ሶስት ላይ ግን ሰው እንዴት ወደ አለመታዘዝ ገባ፣ ሰው እንዴት ወደ ውድቀት ገባ የሚለውን ሀሳብ የሚያስረዳን ክፍል እናገኛለን። ስለዚህ ሰዎች እግዚአብሔር ያዛቸውን ዛዝ አዳምና ህዋ ባለማድረጋቸው ምክንያት ኃጢአት ወደ ዓለም እንደገባ ይህም ደግሞ የገባው ኃጢአት ከእግዚአብሔር ጋር እርስ በርስ ያላቸውን ግንኙነት እንዳንበላሸ እንመለከታለን። ኃጢአት ሰውን ከእግዚአብሔር ይለያል፣ እርስ በርስ ያለንም ደግሞ መልካምን ግንኙነት ያበላሻል። በዚሁ ኃጢአት በገባበት ጊዜ ግን እግዚአብሔር ደግሞ በዘፍጥረት ምዕራፍ 3 ቁጥር 15 ላይ ደግሞ ለህዝቡ እንደገና ተስፋን ሲሰጥ ትመለከታላችሁ። ለህዝቡ ተስፋ ሲሰጥ ትመለከታላችሁ። እግዚአብሔር ኃጢአትን በማድረጋቸው ምክንያት ከገነት ወይም ደግሞ እሱ ከሚገኝበት በሙላት ከሚገኝበት ፕሬዘንሱ ካለበት እንዳስወጣቸው፣ ግን ደግሞ እግዚአብሔር ተስፋን እንደገባላቸው በዘፍጥረት ምዕራፍ ሶስት ላይ እንመለከታለን። ዘፍጥረት ምዕራፍ አራት በኤደን ገነት የጀመረው ኃጢአት ሰዎች ከገነት በመውጣታቸው ምክንያት በወደቁባት በዚች በምናያት ዓለም ውስጥ እንዴት እየተስፋፋ እንደሄደ ምዕራፍ አራት እንዲሁም ደግሞ ምዕራፍ አምስት ምዕራፍ ስድስት እያለ የቀጠለን ስንሄድ የሰው ልጆች አመጽ እየጨመረ እየጨመረ እየጨመረ እንደሄደ እንመለከታለን። ምዕራፍ አራት ኃጢአት ከወላጆች ወደ ልጆች ሲዛመት አዳም ነበር ያጠፋው። ከዛ በመቀጠል ቃየን ወንድሙን ሲገድል እንመለከታለን። ከዛ በኋላ እንዲሁም የተለያዩ ነገሮችን ጥፋቶችን እየተመለከትናል። ምዕራፍ አምስት የአዳምን የዘር ሐረግ ከዘረዘረልን በኋላ ምዕራፍ ስድስት በመጽሐፍ ቅዱሳችን ውስጥ በጣም ሲግኒፊካንት የሆነ አንድን ስቶሪ ይነግርናል። የሰው ልጆች በሙሉ በአመፅ በኃጢያት አመጽ እየጨመረ እየጨመረ በሚሄድ ምክንያት እግዚአብሔር የጥፋትን ውሃ እንዳመጣ በዚህም የጠፋት የዓለምን ሕዝብ ሁሉ የዓለምን ፍጥረት ሁሉ ሊያጠፋ እንደፈለገ፣ ነገር ግን ደግሞ እግዚአብሔር ተስፋን ገብተዋልና በዘፍጥረት ምዕራፍ ሶስት ላይ ያንን ተስፋ ሊያስቀጥል የሚችልን ደግሞ አንድን ቤተሰብ የኖህን ቤተሰብ እንዳዳነ፣ እግዚአብሔር ፈጽሞ ፍጥረቱ እንዲጠፋ ስላልፈለገ ከፈጠራቸው ፍጥረታት ከእንስሳትን ደግሞ ጾታቸውን እያለያየ ወንድና ሴት እያደረገ ወደ ኖህ መርከብ እንዲገቡ እንዳደረገና እግዚአብሔር የሪደምሽንን ስራ እንደጀመረ እንዲሁ በመጽሐፍ ውስጥ እንመለከታለን ማለት ነው። እግዚአብሔር በምዕራፍ ስድስት ላይ የጥፋትን ውሃ አምጥቶ ሰዎች ከጥፋታቸው እንዲመለሱ ለማድረግ ይሞክረ የጥፋት ካለፈና ከነው ዘመንም በኋላ ጥፋት እየጨመረ እየጨመረ እንደሄደ እስከ ምዕራፍ ስድስትን ምዕራፍ ሰባት ምዕራፍ ስምንትን ምዕራፍ ዘጠኝን እንዲሁም ደግሞ ምዕራፍ 10 ያለን እስከ ምዕራፍ 11 እያነበብን ስንሄድ እንመለከታለን። ስለዚህ እስከ ምዕራፍ 11 ባለው የዘፍጥረት መጽሐፍ ውስጥ የምናገኘው የብዙ ነገሮችን ጅማሬ ነው። የፍጥረትን ጅማሬ ምዕራፍ 1 ላይ እንመለከታለን። ምዕራፍ ሁለት ላይ የሂውማን ሪስፖንሲቢሊቲ ነው የሰዎች ኃላፊነት እና ኦቶሪቲን ጅማሬ ኤክሰርሳይስ እንመለከታለን። እንዲሁ እዛው ምዕራፍ 2 ላይ የትዳርን ጅማሬ የምንመለከት ሲሆን ምዕራፍ ሶስት ደግሞ የኃጢአትን ጅማሬ ያመላክተናል። ከምዕራፍ አራት በኋላ ባለው ክፍል ውስጥ እንዲሁ ጥፋት እየጨመረ እንደሄደ ኃጢአት እየጨመረ የጨመረ ክፋት እየጨመረ እንደሄደ እንመለከታለን። ምዕራፍ ስድስት እግዚአብሔር የሪደምሽንን ስራ የመዋጀትን ስራ የማዳንን ስራ እንደጀመረ በኖ ህይወት ውስጥ እግዚአብሔር ፍጥረቱን ፈጽሞ እንደማይጥል እግዚአብሔር ሲያመለክተን እስከ ምዕራፍ 11 ባለው ክፍል ውስጥ እንመለከታለን። ክብር ለእግዚአብሔር ይሁን። ይሄ የመጀመሪያ የዘፍጥረት መጽሐፍ ክፍላችን ነው። በሚቀጥለው ኢፒሶድ ከምዕራፍ 12 እስከ ምዕራፍ 50 ያለውን ደግሞ እንመለከታለን ማለት ነው። ከማጠቃለል በፊት ምዕራፍ 1 የፍጥረታትን ሁሉ ጅማሬ በደንብ ካስረዳን በኋላ ከምዕራፍ ሁለት ቁጥር 4 አስተ- እስከ ምዕራፍ 11 ስንሄድ የተለያዩ ጅማሬዎችን በተለይ ደግሞ ኃጢያት እየገባበትን ኃጢአት እንዴት የተፈጠረውን እግዚአብሔር መልካም አድርጎ የፈጠራቸውን ነገሮች እንዴት እንዳበላሸ ስንመለከት ይህንን የምንዘጋው በእነዚህ ምክንያቶች እግዚአብሔር ይሄን በኃጢያት የመጣውን ጥፋት ለመመለስ እግዚአብሔር የወሰደውን ወሳኝ እርምጃ ከምዕራፍ 12 ጀምረ እስከ ምዕራፍ 50 ባለ ክፍል ውስጥ እንመለከታለን። ይህም እርምጃ ምንድን ነው? እግዚአብሔር ሰውን ለማዳን ሰውን ከኃጢአት ለማዳን አንድ ህዝብ አስፈልጎታል። አንድ ኔሽን፣ አንድ ቤተሰብ አስፈልጎታል። እሱን እንዴት እግዚአብሔር እንደጀመረ እንዴትም ያንን ህዝብ እንደሰራ ከዘፍጥረት ምዕራፍ 12 እስከ ምዕራፍ 50 ባለ ክፍል ውስጥ እንመለከታለን። ጌታ ኢየሱስ ይባርካችሁ።